ታይሚንግ ጋርም ተጣላው። የሚያገባኝ እኔ ነኝ። አይደለም ሁሉም ነገር እኔ በቃ ምንም ነገር ቢፈጠርም ባይፈጠርም እንደ ጓደኛ ካንተ ጎን ነው። የሁለታችሁን አንድነት የሚፈልግ ሰው እንደዚህ አይልም። የምሬን ማለት ነው። ሀይሚና ብሮክ የራሳቸው ችግር ራሳቸው ብቻ ነው የሚመለከታቸው። በመሀል ገብታችሁ ኢቭን እንኳን ለቪዲዮ ቢሆንም በዚህ ልክ ጓደኛ ተብየው ረብስማን በጣም ይደብራል። የምሬን ማለት ነው። ቤተሰብ በሀይሚና በብሩክ ነው የመጣሁት፣ ማለት ነው በወሳኝ ጉዳይ ነው የመጣሁት። ምክንያቱም ሀይሚና ብሩክ ያሉበትን ሁኔታ ታውቃላችሁ። ነገር ግን በዙሪያቸው ያሉ ሰዎች ምን እያደረጉ ነው ማለት ይሄ? ሀይሚና ብሩክ ስለዚህ ነገር እንዴት ነው ፍቃድ የሰጡት የሚለውን እንዲሁም ደግሞ እጅግ በጣም አነጋጋሪም የሆነ አስተያየት እየተሰጠውም ከልክ ያለፈም ንግግር ትናንትና፣ ምንም ያልተመቸኝ ነገር ነው የተናገረው ማለት ነው። ማለቴ ሀይሜ ከሚፍታ ጋር መታ የተናገረችውን ሰምታችኋል። እንዳለ ነው የተሰማትን ነገር ነው የተናገረች። ስለ ልደቱም ስለምንም ስላለፈው ነገር ተናግራለች። እሷ ያለችው በቃ የኔ የሆነ ነገር ሲሆን ከብሩጋ ግጭት በሚፈጠር ሰዓት ነው የሚሆነው ብላ ነው ያለች እንጂ ያን ያክል ምንም ያለችው ነገር የለም። ብሩክም የራሱን ህይወት መኖር ይችላል፣ እኔም የራሴን ህይወት መኖር እችላለሁ። ከዚህ በኋላ ከፈለጋችሁ፣ ካላመናችሁ ተለያይተናን ብለን መተን ልንነግራችሁም እንችላለን ብላለች፣ ማለት ነው ሀይሚ። አሁን ይሄ የሚሆንበት ምክንያት ቤተሰብ ይሄን እዚህ ጋር እንዳለ ያዙልኝና፣ ማለት ነው። ትናንትና ብሩክና ሄን ቪዲዮ ሰርተዋል። ግን በደንብ አዳምጣችሁታል። ቪዲዮን ማለት ሄን የሚባለው ልጅ ማለት ነው። የሀይሚም የብሩክም ጓደኛ ነው አደል። በተለይ ትናንትና ከብሩክ ጋር ያወራው እንዴት እንደዚያ ልቻለ ማለት ሲመክር ቆየና፣ የሆነ የሆነ ነገር ሲልቆየና አንድ ድል ስጣት እያለ ሲልቆየና ማለት ነው። ሲጀመር እሱ አይደለም አንድ ድል ስጣት እያለ መንተን የሚል ማለት ነው። የሁለታቸው ጉዳይ ነው፣ የእኔና የሀይሚ ጉዳይ ነው ብሎ ብሩክ ተናግሯል። ማለት ብሩክ እኔ እኮ ጨርሻለሁ የኔና ሀይሜ ጉዳይ እኮ ኦልሬዲ ያለቀ ጉዳይ ነው ብሎ በሚናገር ሰዓት ይኔ ምንድን ነው ያለው? በሀሳብህ እስማማለሁ የሚል ቃላትም ተናግሯል። ደግሞ ምንድን ነው ያለ ምንም ቢሆን እንደ ጓደኛ እኔ ካንተ ጎንነኝ ብሏል፣ ማለት ነው። ይህ ማለት ምን ማለት ነው? ማለት ሀይሜና ብሩክ በመሀላቸው ግጭት እንዳይፈጠር ወይም ደግሞ እንዲስማሙ የሚፈልግ ሰው እንዲ ነው እንዲ የሚል እንዴ፣ እንደ ጓደኛ ከአንተ ጎን ነው መሆነው። እሺ ከብሩክ ጎን ነውን፣ ችግር የለውም። ስለዚህ ሁለታቸው እንዲታረቁ አትፈልግም ማለት ነው እንዴ? ሀይምሄትህ አይደለችም እንዴ? ደግሞም የንቀት ወሬም ሲያወራ ነው የሰማሁት። ማለት ሀይሚን ልደቷን አስመልክታችሁ እኛን ብዙ ነገር እያላችሁ ነበር ለብሩክና ለሀይሚ እኔ ነኝ የምቀርባችሁ እናንተ አይደላችሁም ብለዋል። እንግዲህ በጣም ለሀይሚና ለብሩክ እንደ ህትም፣ እንደ እናትም እንደ ሁሉ ነገር ሆነው በውጭ አለም አገር የሚኖሩ ከቤተሰብ በላይ የሚጨነቁላቸው ምርጥ የጨርቃ ቤተሰቦች ኦዲየንሶች አሉ። ስለዚህ አንተ እንዲህ ማለትህ ምን ማለት ነው? የምሬን ማለት ነው እኔ በጣም ነው የገረመኝ ሲጀመር ክብር የሚባል ነገር መኖር አለበት አንተ ሰውን ሳታከብር ሰው ልትመክር አትችልም ማለት ነው የሚባለው ማለት ነው እናንተ አይደላችሁም ሀይሚና ብሩክን የምታቋቸው እኔ ነኝ የማውቃቸው ከቅርቡ ያለሁት ሲል ነበርና በሀሳብህ እስማማለሁ ስትሬስ ውስጥ መግባት የለብም እያለ ነገሩን ለምን ያባብሳል ማለት ለቪዲዮ እንደሆነ አውቃለሁ በተለይ በተለይ የቡታጅራይቱ በረች እውነት ለመናገር እንዲሁ ከፍጼ በስተቀር ማለት ነው። ፍጼ እንኳን ቪዲዮ ቢሰራ ሁለቱን ብሎ ቢሰራ ከሀይሚ ጎን እንደሚሆን ከብሩክም ጎን እንደሚሆን ሁለቱን ወክሎ ነው የሚመጣ። ከዚህ ውጭ ያላችሁት ግን ለራሳችሁ ቪው ብቻ ነው የምትጨነቁት እንጂ አሁን ይሄ በጣም በጣም በጣም እንዴት ነው የሚያስጠላ ቃላት ነው የተናገረው ማለት ነው። ከአንተ ጎን ነው መሆን መብት ነው። ከብሩክ ጎን መሆን ግን ደግሞ ሀይሚ በጣም የሚወዷት ሴትም ወንድም ጓደኞች አላት። ለምሳሌ እነፍጼ ያሉ በጣም እነሚፍታ ያሉ ትልቅ ወንድሞቿ ማለት ነው። እና እንዲህ ማለት የለበትም ነበር፣ ቤተሰብ ማለት ነው። እንደገና ደግሞ ብዙ ነገርም እየተባለ ሰምቻለሁ። ማለት አሁን የብሩክንና የሀይሚን ለምሳሌ ዘውት የመጡት ነገር ስራም ሊሆን ይችላል። ቤተሰብ አሁን የራሳቸውን ችግር እነሱ በቃ ሲጨርሱ ሁሉ ነገር በቃ ሲሉ ችግራቸውን ሊፈቱ ይችላል። አሁን መጥተው በቪዲዮ ተለያይተናል ብለውም ሊነግሩና ይችላሉ። አሁን ተለያይተናል ብለው ሲነግሩነ ሀይሚ ምንድን ነው እንግዲህ ያለችው ማለት ከዚህ በኋላ ብሩክ በድብቅ የሆነ ነገር እንዲያደረግ አልፈልግም፣ እንደፈለገ በፊት ለፊት ማድረግ ይችላል ይችላል ብላለች ማለት ነው። ቤተሰብ አሁን ይሄንን መናገር የምፈልገው ለትክክለኛ ኦዲንስና ሀይሚና ብሩክን ለምትወዷቸው ለምታምኗቸው መናገር የምፈልገው ነገር ቢኖር ሀይሚ ብሩክ በግልጽ ማድረግ ይችላል ያለች፣ አሁንም ደግሞ በቃ እኔ ብሩክን ትቼዋለሁ ተለያይተናል ብላ መታ ስትናገር እስኪ እሰይ ብለው ተለያይተዋል ብለው ከብሩክ ጎን የሚሆኑ ወደ ብሩክ የሚሄዱትን እሴቶችን ሀይሚ ተመልከቱ። እንግዲህ አንጥራ መወቅ ትፈልጋለች ማለት ነው። ልብ አርጉ። አሁን ይሄ እንግዲህ ለወደፊት ገና የታሰበ ነው ማለት ነው። ሊሆንም ላይሆንም ይችላል ማለት ተለያይተናል ብላ መታ ከተናገረች ከብሩክ ጎን ያሉ ሴቶች በድብቅ የሚኖሩ ምንም የሚኖሩ በድብቅ ስላችሁ በራሳቸው ነው ተደብቀው ያለው እንጂ በብሩክ ጉኛ አይደለምን እያልኩ ያለሁት እዚህ ጋር ብሩክን ለመውቀስ ምንም አንዲት ቅንጣት የለኝም ነገር ግን አሁን እሳይ ተለያይተውልናል ብሩክ የኔ ነው የኔ ነው እያሉ እየተጣሉ ነው ቲክቶክ ላይ ቤተሰብ አይታችኋል እንዲ ጉድ እኮ ነው። የእውነት በጣም ያሳፍራል። ሀይሜ ትናንትና በቃ ተለያይተናል ብለን መተን እንነግራችኋለን ብላ በሚፍታ ቤት ተናግራ ነበር፣ እና አሁን እሰይ ተለያይተዋል በቃ እንኳ መልካም መንገድ እያሉ ነው። ለሀይሜ ማለት ነው፣ መልካም መንገድ። ብሩክ የኔ ነው የኔ ነው እያሉ እየተጣሉ ነው ማለት ነው። በጣም በጣም በጣም ትልቅ ሸም ነው። ይህን የምናገረው ለምትወዷቸው እነሱ እንደማይለያዩ አምናችሁ ለምትከተሏቸው። ሀይሜ ይሄን ያለችበት ምክንያት ብሩክ ደብቆኛል ምናምን ስትል ብሩክ የደበቅኩሽ ነገር የለም ብሏታል አይደል። አሁን ደግሞ በቃ ተላይተናን ብላ እንደፈለክ ማድረግ ትችላለህ የፈለግከውን ሴት ማቅረብም ማራቅም ትችላለህ ብላ መንገዱን ከከፈተች ብሩክን ትቸዋለሁ ብላ መታ ከተናገረች እንደው ኢዮብ ማለት ነው የሚንጋጉትን ውርደታሞች ማለት ነው የምሬን ማለት ነው። እንዲህ በጣም መዋረድ እኮ ነው። እንዴ ሊቆይ ሌላ ወንድ አታውቁም እንዴ ምንድን ነው በሁለት ጓደኛሞች ማልገብታችሁ አሁን ሀይሚ ብሩክን ትተዋለች የኔ ነው የኔ ነው መጣላት እንዴ በጣም ጸያፍ እኮ ነው በየትኛውም እምነት ማለት ነው ክርስቲያንም ትሁኑ ሙስሊምም ትሁኑ ዋቴቨር የትኛውም እምነት ተከታይ ማለት ነው እንዴት ነው በሁለት ጓደኛሞች መሀል ገብታችሁ፣ እነሱ ገና ይጣላሉ ብላችሁ ተለያይተዋል ብላችሁ በር ላይ የምትጠብቁ በጣም መዋረድ ማለት ነው። መጨረሻ እነሱ ሲታረቁ ደግሞ እናንተ በመጣችሁበት እግራችሁ እየተንከረፋፋችሁ ትመልሳላችሁ ማለት ነው። ለምንድን ነው እንዲሁ ራሳችሁን ማታስጠብቁ? እንዲሁ ሴት ላይ ሲባል በዚህ ልክ መውረድ፣ በጣም በጣም ያስጠላል፣ የመሬን ማለት ነው። ስለዚህ እኔ አሁን የምለው ነገር ቢኖር አሁን ሀይሚና ብሩክ ከዚህ በላይ ብዙ ነገር ሊሄዱ ይችላሉ፣ ሊጋጩ ይችላሉ። አሁን የሁለታቸው መጋጨት የሁለታቸው ነገር አሁን ብሩክ ለምንድን ነው ያጠፈውትን ጥፋት እማትነግሪን ሲላት ራስ ተናገር ሄለና ያውቀዋል ብላለች ማለት ነው ሀይሚ አሁን ደግሞ እሱ አልናገርም ሲል ደግሞ ብሩክ እንግዲህ ሀይሚን ያየውትን አይቻለሁ ከወንድ ጋገኞች ምናም ብሎ እሱን ይዟል ማለት ነው ይሄ እንዳለ ምንም ነገር በሀይሚም ምንም ነገር የለም በብሩክ ምንም ነገር እንደሌለ ግልጽ ነው ማለት ብሩክ ከሀይሚ ተደብቆ ምንም ነገር አያደርግም መረጃዣ ያለው ያለችው ይሄ በፍጹም ምንም ብሩክ ምንም አያደርግም ኢቨን ደግሞ በሀይሚ ቤት የተገኘው ልጅም የሚታወቅ ነው። ግን ደግሞ ሁለታቸው ይሄ ነገር እንኳን ያለማግባባት ቢያጋጫቸው ሊያለያያቸው ግን አይችልም በፍጹም ማለት ነው። ስለዚህ እነሱ የፈለገ ቢጣሉ የፈለገ ነገር ቢሆን በራሳቸው ኬዝ ራሳቸው ነው የሚያገባቸው፣ ራሳቸው ብቻ ነው የሚመለከታቸው። እነሱ ይፈቱታል ጊዜው ሲደርስ። በዙሪያ ያላቸው ሰዎች ግን ዩቱበር የምሰሩት ኢቭን እንኳን የአይሚና የብሩክን የት እንደሚውሉ ምን እንደሚያደርጉ መረጃ የምታውቁ ሰዎች ማለት ነው ወደ ውጭ ወዳሉት ማመላለስ ወዲና ወዲ ነገር ማለት ምን ይሰራል እንዴ! በጣም ይደብራል ማለት ነው። ስለዚህ ሄኖክ የምትባለው ሄን የምትባለው ትክክል አልሰራውም ትናንትና። በጣም ነውር ነው እንደዚህ አይባልም።